ሳላቹ የግርዛቱ ቀን ኦ ማይ ጋድ በጣም ከባድ ነው። እንግዲህ ጊዜውን ዛሬ ላስገርዝ ነው ተመልካቾች። አሁን ውስጥ ላይ ገብቷል እያለቀሰ መሆኑ ይሰማኛል። እንዴት አድርጎ ንቅ እንዳያረገኝ ሲያሳዝን ወይኔ ልጄ በጣም እናሳዘንከኝ የምል አድርጎ ሀይ ሀይ። ሰላም እናቶች እንዴት ናችሁ? ደና ናችሁ ወይ? እግዚአብሔር ይመስገን በጣም ደና ነኝ። እንግዲህ ተመልካቾች እናት ለሆናችሁ መልዕክቴ ነው ዛሬ ዛሬ ልጅ ላስገርዝ ነው። ያው ልጆች ወንዶች ልጆች ከተወለዱ በኋላ ከሰባ ቀን ጀምሮ ግርዛት ይገረዛሉ፣ እና ዛሬ ምን ላስገርዝ ነው። በነገራችን ላይ እስካሁን ድረስ የቆየሁት ፈራው በጣም ፈራው። ማለት እናትነት ስትሆኑ ብዙ ኃላፊነት አለ ና ልጆችሁን እዚህ ጋር ምንጃ ብቻ ጠንካራ ሳይል ህፃን እንዳሉ እንዴት አድርገው ቋቋምታል ብዬ ስላሰብኩኝ እኔ በጊዜያቱ አላስገረዝኩም ነበረ። አሁን ግን ጊዜውም ይሄ ሄደ መጣ ልጃችንም እየጠናከረ ሲመጣ ይሄ ነገርማ ሊያመው ይችላል። ስለዚህ ለምን አላስገርዝም ብዬ ዛሬ እንግዲህ ወር ከምናምኑ ነው ልጄ እና ሊሄድ ነው። ግን ተመልካቾች ያስገረዛችሁ እናቶች እንዴት ነው? በህፃንነታቸው ይሻላል ወይስ ደግሞ ትንሽ እንደ ጠንከር ካሉ በኋላ ይሻላል? እዚህ እናቶች ይሄን ኮመንት አድርጎ እናንተስ ምን ሰዓት ነው እንትን ያላችሁት ያስገረዛችሁት? ያ ማለት ከባድ ነው በርግጥ። እናቱ ሆኑ ልጃችሁ እዚህ ጋ ሲያለቅስ እዛ ስጋ ሲቆረጥ በጣም ይከብዳል። እና እኔም ያንን ፈርቼ እስካሁን ድረስ ዜና አላስገረዝኩም ነበረ። ዛሬ ግን ሐኪም ቤት ነው የማስገረዘው። ያው ድሮ እኛ የምናውቀው በቤት ውስጥ ነበረ። አሁን ግን ተከልክሏል። ስለዚህ ጉዞ ወደ ከተማ እንሄዳለን። እንዴት አድርገው እንደሚገርዙት እንዴት እንደሚያደርጉት ብቻ እኔ ታቅፌ ነው ወይ አሁን ገጠር ላይ ምናለን፣ ራሳችሁ ታቅፋችሁ ነው ሰውየ በምላጭ የሚያደርገው እና ያ ነገር ቀርቷል። ግን አንዳንድ ቦታ ሊኖር ይችላል፣ አላውቅም። ግን ይህስ እንዴት ነው ሆስፒታል፣ እንዴት ነው የሚደረገው የሚለውን ነገር አብረን እንከታተለዋለን። እናንተስ ምን ጊዜ ነው ማስገረዝ ለልጆቹ እንዳያማቸው እንዳያለቅሱ የማይታወቃቸው ህፃን በሆኑ ሰዓት ነው ወይስ ደግሞ ካደጉ በኋላ የሚለውም ነገር እናንተስ ኮመንት አድርጉልኝ። እዛው ድረስ የግርዛት አጠቃቀም ምናምን ብሎ ያው ፊርማ ምናምን አለው ያዛቃላቸው ኃላፊነትን ወስዳችሁ ነው ዘሌ ሄዶ ፈርሞ ብር ከፍሎ መጣ ማለት ነው። እናንተ ሀገር ግን ስንት ብር ነው የሚከፈለው? ያ እኛ ጋር እንግዲህ ዛሬ ይከፈል ነው። ተመልካቱ ሁለት ደቂቃ። እናንተ ሀገር ግን ስንት ብር ነው? እዚህ ሺ ስድስት መቶ አንድ ሺ ስድስት መቶ ብር ነው ማለት ነው። እንግዲህ ለአንድ ደቂቃ በባህላዊ ቢሆን እኮ በመቶ ብር ትገላገሉ ነበር ትላላችሁ። የድሮውን ሳስታውሳችሁ በድሮ በሬ እያረሰ የለ። አዘንኩኝ እኮ ነው በጣም

ብቻ እዚህ ጋር ወላድ አይስማው ብቻ ነው ለመናገር በጣም ጭንቅ ብሎኛል። ልጅ ውስጥ እያለቀሰ እኔ ደግሞ በር በሩን እየተንጎራደድኩ ነው። በነገራችን ላይ ልክ እንደሄድኩኝ ብዙ እናቶች እዛ በር ጋር ሲንጎራደዱ አይቼ ነበር። ለካ እንደዚህ ልጃቸው ሲያለቅስ እየሰሙ ነው። እኔ በር ጓሲል እዩኝ ተከፈተ ብዬ ልጅንም የሚሰጡ ይመስሉኝ ሳካልኩና ዘሟልኩ በነገራችን ላይ አሰራራቸው ደስ ይላል፣ ግን ትንሽ ገብዳል ማለት ምን እንጃ፣ በቃ እንደ ልንጋራችሁ ይጨቃል ልጃችሁን አንዴ እስከምታየው ድረስ ጭንቅ ጥብብ ነው የሚላችሁ። እዚህ ጋር በነገራችን ላይ ስጠራኝ እንዴት ደስ እንዳለኝ እዩት፣ ሮጬ ነው የገባሁት። ከዛ ካሜራማኑ ዘሌ ስለነበር እሱን ተከትሎ ይንገባ። በነገራችን ላይ ብዙ እናቶች ብቻቸውን ነበር እዚህ ቦታ ላይ የሚያጠቡት። ና መጣ። እኔም መጨረሻ ስለነበርኩኝ ማለት ነው። ልጄ ስቅቅ ብሎ እያለቀሰብኝ ነው፣ ቶቴን እያጠባሁት ነው። ግን እሱ በቃ ማነሽ፣ አንቺም እንደነሱ ነሽ፣ ይብላችሁ እጅ እንዴት አርገ ንቅ እንዳደረገኝ ሲያሳዝኑ። ወይኔ ልጄ በጣም ናያሳዘንክኝ ምን